ሰላም ጤና ይስጥልን፣ ውድ ተመልካቾቻችን፣ ከአባታችን ከእግዚአብሔር ከልጁም ከክርስቶስ ኢየሱስ ሰላምና ጸጋ ለእናንተ ይሆን። ከእናንተ ጋር አብሬ የምቆየው እኔ ጽጌሬዳ ዓለሙ እንዲሁም ከመላየ ስቱዲዮ ባለሙያዎች ጋር በጋራ በመሆን ነው። አብራችሁን ቆዩ። ላለፉት በርካታ ዓመታት በዝማሪ ሲያገለግሉ የቆዩት ዘማሪ አለማየሁ ገብረ መስቀል በዛሬው ዕለት ወደ ጌታ ተሰበሰቡ። በደቡብ ኢትዮጵያ ተነስተው መጽሐፍ ቅዱስን በዝማሬ እየገለጹ በጽናት ሲያገለግሉ የቆዩት ዘማሪ አለማየው በስደት ዘመናት ሳይቀር በጌታ ጸንተው የቆሙ ወንድም እንደነበሩ ብዙዎች ይመሰክሩላቸዋል። ዘማሪ አለማየው ግጥምና ዜማ ራሳቸው እያዘጋጁ በኦሮምኛ በአማርኛና በጌዲዮ ባቀረቧቸው ዝማሬዎች የእግዚአብሔርን ሉዓላዊ ስልጣን በሰዎች ልብ ውስጥም በማጽረጽ ብዙዎችን ያጽናኑና ያስተማሩ አገልጋይ ነበሩ። አገልጋዩ በት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 ኦርጋኒክ አውትሪጅ ከኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ጋር በጋራ በመሆን ለ138 የካውንስሉ ቅርንጫፍ ጽሕፈት ቤት አመራሮች ስልጠና ሰጠ። ኦርጋኒክ አውስትሪች ከኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ጋር በጋራ በመሆን ለ138 የካውንስሉ ቅርንጫፍ ጽሕፈት ቤት አመራሩ ስልጠና ሰጠ። ኦርጋኒክ አውስትሪች ከባለፈው የፈረንጆቹ ዓመት ጀምሮ ከኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ጋር በመሆን ለቤተ ክርስቲያን አመራሩ ስልጠና በመስጠት ላይ እንደሆነ የሚታወስ ሲሆን በፈረንጆቹ 2024 በቤተ ክርስቲያን ተከላና ደቀ መዝሙር በማፍራት ዙሪያ ያጠነጠኑ ስልጠናዎች ሰጥተዋል። በያዝነውም አመት ከጥቅምት 5 2008 2018 ዓ.ም ለተከታታይ ሶስት ቀናት በሆለታ ከተማ በአሸዋ ሜዳና በቢሾፍቱ ከተማ ለሚገኙ 138 የካውንስሉ ቅርንጫፍ ጽህፈት ቤት አመራሮች ቤተ ክርስቲያን ተከላና ደቀ መዝሙርነትን ማፍራት አስመልክቶ የሙሉ ቀን ስልጠና ሰጥቷል። የሰለጠኑ አገልጋዮችና አመራሮችም ወደ ቤተ እምነታቸውና ወደ ቤተ ክርስቲያን ሲመለሱ ይህንን ስልጠና እንደሚሰጡና ለቤተ ክርስቲያን ተከላና ደቀ መዝሙር ለማፍራት ትኩረት እንደሚሰጡ ይጠበቃል። በተካሄደው ስልጠና ላይ ከኦርጋ አውስትሪች ፓስተር ብሌክ ኬኒ ከአሜሪካ እንዲሁም ዶክተር ገዙ ሞሲሳ ስልጠና ሰጥተዋል። ከዚህ ጋር ተመሳሳይ ይዘት ያለው ስልጠና በቀጣይ በምስራቅ ኢትዮጵያ ለመስጠት እንደታቀደ ከካውንስሉ የውጭ ግንኙነት ዘርፍ ያገኘነው መረጃ ያመለክታል። ስትራውስ ኬዳሞ ሌክቸር የትምህርት ፕሮግራም ለሶስተኛ ዙር በኢቫንጀሊካል ቲዮሎጂካል ኮሌጅ ተካሄደ። ከተቋቋመ አርባ ሁለት አመታት በላይ የሆነው ኢቫንጀሊካል ቴዎሎጂካል ኮሌጅ እንዲመሰረት አስተዋጽኦ ያደረጉ ሁለት የእምነት አባቶች ወንጌላዊ ኬዳሙ ሚቻቶና ዶክተር ስቲቭ ስትራውስ ለማስታወስ ስያሜ የተሰጠው እስትራውስ ኬዳሙ ሌክቸርስ የትምህርት ፕሮግራም መርሐ ግብር ለሶስተኛ ዙር ከጥቅምት ቀን አምስት እስከ ሰባት ሁለት ሺ አስራ ስምንት ዓመተ ምህረት በኢቫንጀሊካል ቴዎሎጂካል ኮሌጅ ተካሄዷል። በዚህም ፕሮግራም በኢትዮጵያ ቤተ ክርስቲያን ውስጥ አንገብጋቢ የሆኑ ችግሮችን በማንሳት ለዚህም ምላሽ የሚሆን እግዚአብሔርን ቃል ላይ የተማሩ ምሁራን እንዲናገሩ ይደረጋል። የዘንድሮ መርሃ ግብር የታድሶ መርሆች ለኢትዮጵያ ቤተ ክርስቲያን በማንነት በአምልኮ በስነ ምግባር በሚሉ ርዕሶች ዶክተር ጆሃን ቢ ካርፔንተር ባለቤታቸው ሚስስ ሜሪ ካርፔንተር ትምህርታዊ ዝግጅትን አቅርበዋል። በፕሮግራሙ ላይ የኮሌጁ የቦርድ አባላት ተማሪዎች ጥሪ የተደረገላቸው ተጋባዥ እንግዶች ተሳታፊ ሆነዋል። የኢቫንጀሊካል ቲዮሎጂካል ኮሌጅ ፕሪንሲፓል ዶክተር ፍሬው ታምራት እንኳን ደህና መጣችሁ በማለት በመርሐ ግብሩ መድረክ ላይ ንግግር ያደረጉ ሲሆን ፕሮፌሰር ብርሃኑ ቆጢሶ ጸሎት በማድረግ ዝግጅቱን አስጀምረዋል። ቤተ ክርስቲያን ማንነቷን እንድታውቅ እግዚአብሔር እንደጠራት እንድትኖ እውነተኛ አምልኮ ምን እንደሆነ በቤተ ክርስቲያን በዚህ ዘመን ብዙ ጣዖት የሆኑ እንድና መልካቸው የሚፈልጉ ነገሮች አሉ። ነገር ግን እግዚአብሔር ብቻ ማምለክ እንዳለብን አቅጣጫ ያሳየ እንደነበር እንዲሁም ጌታ የሰጠንን መክሊት መነገድ፣ መስራት፣ ማትረፍ የክርስቲያኑ ማህበረሰብ መታወቂያው ስራ መሆን እንዳለበት ትምህርታዊ ዝግጅቱ ይህን ያሳየ መርሃ ግብር ነው ሲሉ ኤቫንጀሊካል ቲዮሎጂካል ኮሌጅ ፕሪንሲፓል የሆኑት ዶክተር ፍሬው ታምራት ለዝግጅት ክፍላችን ተናግረዋል። ኤቲሲ ከተቋቋመ 42 ዓመት ሆኖታል። ለኤቲሲ መቋቋም ከ42 ዓመት በፊት ብዙ ሰዎች ዋጋ ከፍለዋል እና ራዕይን ያካፈሉ ሰዎች አሉና ከነዛ መካከል ግን ዛሬ በመካከላችን የሌሉ በጌታ እቅፍ ውስጥ ያሉ ሁለት ሰዎች አሉ። አንደኛው ወንጌላዊ ኬዳሞ ሜቻቶ ናቸው። ሁለተኛው ደግሞ ዶክተር ስቲቭ ስትራውስ ናቸው። ወንጌላዊ ኬዳሞ ሜቻቶ የኢቲሲ እንዲመሰረት ትልቅ አስተዋጽኦ ያደረጉ ሀሳብ ያቀረቡ፣ በጣም ኳሊቲውን የጠበቀ በእንግሊዝኛ የሚሰጥ የመጽሐፍ ቅዱስ ትምህርት ቤት ኮሌጅ እንዲከፈት ለሳይም ሀሳብ ያቀረቡ ሰው ናቸው። ዶክተር ስቲቭ ስትራውስ ደግሞ በኢቲሲን እንዲመሰረት እና ብዙዎችን በማሰልጠን ለኢትዮጵያ ቤተክርስቲያን ከኢትዮጵያም ውጭ ላለችው ብዙዎችን ያሰለጠኑ ዛሬ በጌታ አቅፍ ውስጥ ያሉ ናቸው እና እነኝህን ሁለት ታላላቅ የእምነት ጀግኖች ለመዘከር ኢቲሲ 40ኛ ዓመቱን ባከበረበት ወቅት ይሄ የስትራውስ ኬዳሞ ሌክቸርስ ወይም የስትራውስ እና ኬዳሞ የትምህርት ፕሮግራም በየአመቱ እንዲከናወን የኢቲሲ ቦርድ ወስኖ ዛሬ በእንደ ፈረንጆቹ ከኦክቶበር 15 እስከ 17 ድረስ 2025 ሶስተኛውን ዙር የኬዳሞ ሌክቸርስ አጠናቀናል። ዋናው የዚህ ሌክቸር አላማ እነኚህን ሁለት ታላላቅ ሰዎች የነሱን መታሰቢያነት ለማስታወስ ስራቸውን ያደረጉትን በኢትዮጵያ ቤተክርስቲያን፣ ለዓለም ቤተክርስቲያን ያደረጉትን ላለመርሳት ያንን ያደረግ ነው ነው ከዛ ባሻገር በዚህ በእነኚህ በስትራውስ ኬዳሙ ሌክቸር ላይ የምናቀርባቸው ትምህርቶች እና ዋናው በኢትዮጵያ ቤተክርስቲያን ውስጥ በተለይ አንገብጋቢ የሆኑ ኢሹዎችን ችግሮችን በማንሳት የዛ ላይ ሊናገሩ የሚችሉ የታወቁ የመጽሐፍ ቅዱስ አዋቂዎችን ምሁራንን በማምጣት እንዲናገሩ እናደርጋለን። በዚህ በሶስተኛው የስትራውስ ኬዳሞ ሌክቸር ላይ እንግዳችን ሆነው የመጡት ዶክተር ጆን ካርፔንተር እና ሚስታቸው ሚስስ ሜሪ ካርፔንተር ናቸው። በዚህ ጊዜ ቀረበው ትምህርት የተሃድሶ መርሆዎች ለኢትዮጵያ ቤተክርስቲያን በማንነት በአምልኮና በስነ ምግባር በሚል ነው እና ሪፎርሜሽን ፕሪንስፕልስ ፎር ኢትዮጵያን ቸርች አይዴንቲቲ ኤቲክስ ኤንድ ወርሽፕ በሚል ነው እና ለሶስት ቀናት በጣም የሚገርም አይነት ትምህርትን ዶክተር ካርፔንተር አስተምረውናል በተለይም ቤተክርስቲያን ማንነቷን እንድታውቅ እንደ ማንነቷ እግዚአብሔር እንደ ጠራት ደግሞ እንድትኖር ያንን አሳስበውናል። በሁለተኛ ደረጃ ደግሞ እውነተኛ አምልኮ ምን እንደሆነ በተለይ ቤተክርስቲያን በዚህ ዘመን ብዙ የምንጣዖት የሆኑብን እንድናመልካቸው የሚፈልጉ ነገሮች አሉና፣ ስለዚህ እግዚአብሔርን ብቻ ማምለክ እንዳለብን እሱን ከፍ ማድረግ እንዳለብን በዚህ በትምህርት አይተናል። በመጨረሻው ቀን ደግሞ በተለይም በስራ ስነ ምግባር ላይ ክርስቲያን መታወቂያው ስራ እንደሆነ ሰራተኛ መሆን እንዳለብን ጌታ ስለሚመጣ የሰጠንን መክሊት መነገድ፣ ማትረፍ በሰጠን ጸጋ ሁሉ በማናቸውም ነ ስፍራ ላይ ያንን እንድናገለግል ጥሪ ያቀረበ ትምህርት ሴሚናር ነበረና እግዚአብሔር በሰላም አስጀምሮ ስላስጨርሰን እግዚአብሔርን እናመሰግናለን። ወደፊትም በየአመቱ ይሄ ሌክቸር ይቀጥላል እና አንገብጋቢ የሆኑ ለኢትዮጵያ ቤተ ክርስቲያን ውስጥ ያሉ ችግሮችን አድሬስ የሚያደርጉ መልስ የሚሰጡ ትምህርቶችን ይዘን እንቀርባለን። እግዚአብሔር ኢቲሲን ለኢትዮጵያ እና ለዓለም ስለሰጠ ጌታን እናመሰግናለን። ስለዚህ በኢቲሲ ውስጥ ለመማር ፍላጎት ላላችሁ ደግሞ በራችን ክፍት ነው። መታችሁ እንድትማሩም እንጋብዛለን። አመሰግናለሁ። የወንጌላዊ አባባ ኬዳሞ ሜቻቶ የመጨረሻ ልጅ የሆነችው ምዕረት ኬዳሞ በበኩሏ በነበራት ቆይታ መደሰቷንም ገልጻለን። እዚህ ፕሮግራም የመጣሁት የአባባ ኬዳሞ ልጅ የወንጌላዊ ኬዳሞ የመጨረሻ ልጅ ነኝ። ሪስፔክቲንግ ኦን አይ ሚን ፕሮግራሙን በማክበር እዚህ ተገኝቻለሁ። እሮብለት የሚገርም ስለ በጣም የሚገርም ትምህርት ዶክተር ካርፔንተር የሚባሉ አስተማሪ ከሮብለት ጀምሮ እስከ ዛሬ ድረስ ያስተምሩ ነበር። ረጅም ዘመን ይዞን የሚሄድ የህይወታችን ትልቅ ስንቅ ነው። እግዚአብሔር ዶክተር ካርፔንተር እና ባለቤቱን ይባርካቸው። የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን የደቡብ ምስራቅ አዲስ አበባና አካባቢው ክልል በአዋሬ ሙሉ ወንጌል አጥቢያ የምስጋና ፕሮግራም ተካሄደ። ጥቅምት 92018 ዓ ም በአዋሬ ሙሉ ወንጌል አጥቢያ ልዩ የሆነ የምስጋና ፕሮግራም ሲካሄድ የቤተ እምነቱ ምክትል ፕሬዚዳንት መጋቢ ለወየው ስንሻውና፣ የክልሉ የልጆች ወጣት ቤተሰብ አገልግሎት ኃላፊ መጋቢ ኤልያስ አየለ ጥሪ የተደረገላቸው እንግዶች ተገኝተዋል። የምስጋና ፕሮግራሙ የተዘጋጀባቸው ዋና ምክንያቶች ቤተ ክርስቲያኒቱ ባለፈው ዓመት በአካባቢው የተከናወነውን የኮሪደር ልማ ምክንያት ገብታበት የነበረውን አጣብቂኝ ሁኔ ሁኔታ በእግዚአብሔር እርዳታ በማለፏና ባለፉት አስር ዓመታትም ለቦታ ግዢና ለሕንፃ ግንባታ የተበደረችውን ምዳ በተያዘለት ጊዜ ከፍላ በመጨረሷ እግዚአብሔርን ለማመስገን እንደሆነ ተገልጿል። በተጨማሪም በፕሮግራሙ ላይ የሕንፃ ግንባታ በራሱ ለቤተ ክርስቲያን አገልግሎት ግብ እንዳልሆነ ይልቁንም ታላቁን ተልኮ ለመፈጸም መንገድ ምክንያት እንደሆነና ይህ ሕንፃ ወደፊቱ የቤተ ክርስቲያኒቱ ለሚጠብቃት መጠነ ሰፊ የሆነ የመነቃቃት የታድሶና ለወንጌል ተልኮ በመንፈስ ቅዱስ ኃይል በመታጠቅ አገልግሎት ዋና ማዕከል እንደሚሆን አጽኖ ተሰጥቶ ተገልጿል። በዕለቱ የቤተ ክርስቲያኒቱ ምክትል ፕሬዚዳንት መጋቢ ለወየው ስንሻው የጊዜው የእግዚአብሔር ቃል መልእክትን በማቅረብ አጥቢያይቱ እግዚአብሔር ስለረዳት አመስግነዋል። በዕለቱ ለብርሃን ባንክ እና በተለያዩ መንገድ ሲያገለግሉ ለነበሩ ጥቂት የቤተ ክርስቲያን አገልጋዮች እውቅና ተሰጥቷል። መጋቢ ኤልያስ አየለ ለሌሎች አገልጋይ የተሰጠውንም የማበረታቻ እና የእውቅና ስጦታ አበርክተዋል። በመጨረሻም በዝማሬና በጸሎት የምስጋና ፕሮግራም ተጠናቋል። ውድ ተመልካቾቻችን አሁንም መረጃዎቻችን እንደቀጠሉ ይገኛሉ። አሁን ደግሞ ወደ ውጭ አገር ዜናዎች አልፋለሁ። ዓይነ ስውራን ማንበብ እንዲችሉ የሚያስችል ፈርቀዳጅ ግኝት ተገኘ። ባልደረባችን ሮማን ከሌል እንደሚከተሉት አቅርበዋል። በተወሰኑ ዓይን ስውራን ላይ ከዓይን ብሌናቸው ጀርባ በተገጠመላቸው መሳሪያ አማካኝነት ለማንበብ በመቻላቸው በሕይወታቸው ላይ ጉልህ ለውጥ ተመዝግቧል። ለንደን የሚገኘው የሞሪፊልድ ዓይን ሆስፒታል ውስጥ በአምስት ታማሚዎች ላይ ይህን ማይክሮቺፕ የገጠሙት የቀዶ ሕክምና ሐኪም የዓለም አቀፍ ሙከራ ውጤት አስደናቂ መሆኑን ተናግረዋል። በአይን ስውርነት የተመዘገቡ የሰባ አመቷ ሼላ አርቬን ለቢቢሲ እንደተናገሩት ማንበብና የቃላት ሰንጠረዥ መስራት መቻላቸውን ታምር በማለት ድንቅ ነገር ደስታን የሚሰጥ ነው በማለት አድናቆታቸውን ገልጸዋል። ይህ አዲሱ ቴክኖሎጂ በዩናይትድ ኪንግደም ውስጥ ወደ ሶስት መቶ ሃምሳ ሺህ የሚጠጉ ሰዎችን እንደሚያጠቃ የሚገመተው ከእድሜ ጋር ተያይዞ የሚከሰተው አይነ ስውርነትን ለገጠማቸው ሰዎች ተስፋ ይሰጣል ተብሏል። እንዲህ ባለ የአይነ ስውርነት ችግር ውስጥ የሚገኙ ሰ ሰዎች ከአይናቸው ጀርባ ያለው ትንሽዬ የሬቲና ክፍል ቀስ በቀስ ይጎዳል። በዚህ ምክንያት የአይን ብዥታ ወይም የእይታ መዛባት ይገጥማቸዋል። የቀለም አይነትና ጥቃቅን ዝርዝሮችን መለየት ብዙውን ጊዜ አይችሉም ሲል ቢቢሲ በዘገባው ላይ አስፍሯል። የአሜሪካ ካሊፎርኒያ ብራንደን ዳውንሰን ያቀረበው 164 ኪሎ ግራም የሚመዝነው ዱባ የዓለም ዱባ ሻምፒዮን ላይ ቀረበ። ባልደረባችን ሮማን ከሌል እንደሚከተለው ታቀርበዋል። እንደ አውሮፓያን አቆጣጠር በ2025 የሴፍዌይ የዓለም ዱባ ሻምፒዮን ላይ የአሜሪካ ካሊፎርኒያ ብራንዶን ዳውስ ያቀረበው ግዙፍ ዱባ አሸናፊ ሆኗል። ይህ ዱባ 164 ኪሎ ግራም የሚመዝን ሲሆን በውድድሩ በክብደቱ ቀዳሚነትን አግኝቷል። ባለፈው አመት ሁለተኛ ሆኖ ያጠናቀቀው ዳውንሰን በዚህ አመት ወደ ድል መመለስም ችሏል። በዚህ በእያንዳንዱ ፓውንድ 9 ዶላር በማግኘት በአጠቃላይ 21114 ዶላር ሽልማትም አግኝቷል። መረጃውን ከኢቲቪ መዝናኛ ያገኘ ነው። ውድ ተመልካቾቻችን ለዛሬ ያዝንላችሁ መረጃዎች እነዚህን ይመስሉ ነበር። ከእናንተ ጋር አብሬ የቆየሁት እኔ ጽጌረዳ አለሙ እንዲሁም ከመላይ ስቱዲዮ ባለሙያዎች ጋር በጋራ በመሆን ነበር ከቀሪ የህይወት ቴሌቪዥን ፕሮግራሞች ጋር መልካም ቆይታ